እንግዲህ አዋቂና ታዋቂ ሲጣሉ በጣም ነው የሚደብረኝ። ማለት አዶናይና ሴፉ ቢፍ አላቸው። ወደ መጀመሪያ ዜናችን ስናልፍ ሰሞኑን በአዶናይና በሴፉ ፋንታሁን መሃል ከባድ ችግር ተፈጥሯል። ሴፉ በበኩሉ እኔ አዶናይን ጋብዣዋለው መምጣት ከፈለገ ቢሮዬ ክፍት ነው እጋብዘዋለሁ ብለዋል። አዶናይ ደግሞ በተቃራኒው ሴፉ ችላ ብሎኛል፣ ናቅናቅ አርጎኛል እንጂ እኔ መቅረብ ፈልጌ ጠይቄው ነበር ብለዋል። ለማንኛውም ግን የእነሱን ክርክር ወደዛ ተወት አድርገን ሴይፉ ላይ እየተነሳ ያለውን ጥያቄ እስቲ ስለሱ እናውራ። ኮሜንቶችን ለማንበብ ሞክር የነበረ በጣም በርካታ ሰዎች ሴይፉ ላይ ቻሌንጅን ጀምር፣ ብሎክ እናደርገው፣ ዩቲዩብ እየገባን አንሳብስክራይብ እናደርገው፣ ይሄ ዘረኛ፣ ይሄ እንትና ምናምን የሚል ኮሜንቶች በጣም በበርካታ ሰው እየተሰጠ ይገኛል። እስቲ ሴይፉ ፋንታውን ከ10 ዓመት በላይ ሰርተዋል አይደለ? ወደ 15 ዓመት ይሆነዋል። አይ ቲንክ ኤፍኤም ላይ ሰርተዋል ቲቪ ላይም ኢቢኤስ ከመጣ ጀምሮ እስካሁን ድረስ እየሰራ ይገኛል። እስኪ ሴይፉ ፋንታውን ያላቀረበውም ብሔር እንግዳ ያላደረገውም ብሔር የእሱ ስቱዲዮ ገብተው ሙዚቃቸውን፣ ፊልማቸውን፣ መጽሐፋቸውን፣ እውቀታቸውን፣ ቻሌንጆቻቸውን፣ ችግራቸውን ብቻ የፈለገ ነገር ይሁን ሴፉ ላይ ቀርቦ እነዚህ ነገሮች ያላገኘ ብሔር፣ ክልል፣ ቤተ እምነት አለ? እስቲ አንድ ጻፉልኝ። አንድን ሰው ዘረኛ ከማለታችሁ በፊት ያ ሰው ከዚህ በፊት የሰራውን ነገር ቼክ ማድረግ አለባችሁ። ሲቀጥል ደግሞ ሴፉ ሾው። የግል ሾ ነው የራሱ የግሉ የፈለገውን የሚያቀርብበት። ልክ እንደዛው ደግሞ ያልፈለገውን ነገር ያለማቅረብ ሙሉ መብት አለው። የመንግስት ሚዲያ አይደለም። ህዝቡ ተሰብስቦ ወክሎት እሱን የቀጠረ አይደለም። ብቻ የፈለገውን ያልፈለገውን ማድረግ ሙሉ መብት አለው። ስለዚህ እናንተ ስላልተመቻችሁ ብቻ፣ እናንተ ስላልወደዳችሁት ብቻ የሆነ ሰው ላይ ቻሌንጅ ማስደረግ ሲጀምር ቻሌንጅ ብትጀምሩም የትም አደርሱም። ምክንያቱም ትልቅ ሚዲያ ስለሆነ ብሎክ ብታደርጉ ጦር ደግሞ ሪፖርት ተደርጎ ቢዘጋ ማስመለስ የሚችል ሰው ነው። ብቻ ግን እዚህ ጋር አዶናይም ይሁን ሴፉ ፋንታውንም ይሁን ሁለቱም ሰው ናቸው። የሚወዱትን የሚፈልጉትን ነገር የማድረግ ሙሉ መብት አላቸው። አዶናይም አለመቅረብ መብቱ ነው። ሴፉም አለማቅረቡ መብቱ ነው። ስለዚህ ለሚያልፍ ነገር ብላችሁ የሆነ ትልቅ ሚዲያ ላይ ስንት ዓመት ያገለገለን ሰው ስንት ደካማ ሰዎችን ስንት የተጎዱ ሰዎችን ብቻ በኢትዮጵያ ሚዲያ ታሪክ ቁጥር አንድ ላይ ልናስቀምጠው የምንችለውን ሰው በዚህ ደረጃ በአንድ ጉዳይ እንደዚህ አብጠልጥላችሁ ለመሳደብ እና እሱን ካለው ዝና ላይ ኦር ደግሞ እሱ ካለበት ነገር ላይ ለማውረድ እንደዚህ መጋጋጥ የትም አያደርሳችሁም። ሰላም ጤና ይስጥልኝ። በያላችሁበት አክብሮት ሰላምታ ይድረሳችሁ። ዳግማዊ ታሪኩ ነኝ። ይህ ድራይቭ ስሉ ብሮድካስት የተሰኘው ዝግጅት ነው። በዚህ ሰሞን ቶሎ ቶሎ እመጣለሁ፣ ቶሎ ቶሎ የሚያስመጡ ጉዳዮች ስላሉ ነው። እኔ በክስተቶች ላይ የኔን ቪው የኔን ምልከታ ለማስቀመጥ ነው የሚመጣው እንግዲህ ተቀባይነትም ሊኖረውም ላይኖረውም ይችላል። ብዙ አያስጨንቀኝም። ደስ የሚለይ ነገር ከውስጥ ያለው ምልከታ ማውጣት መቻሌ ነው። አዶናይና ሰይፉ አወዛጋቢ ሁኔታ ውስጥ ገብተዋል። ሰይፉ በዚህ ከቲክቶክ ምርጫ ከቲክቶክ ቤስት ቲክቶከር ወይም ዋና ቲክቶከር ተብሎ ከሚደረገው ምርጫ በተያያዘ ከአዶናይ ጋር ተመሳሳይ ቁጥር ያላት ወይም ተመሳሳይ ፎሎወር ያላት አንዲትን ወጣት አቅርቦ ነበረ። ከዛ በኋላ ለምንድን ነው አዶናይን ያላቀረበው የሚል አይነት ነገሮች ተነስተው ሰይፉ ምላሽ ሰጥቷል። አዶናይ ከመጣ ቃለምልልስ ለማድረግ ዝግጁ ነኝ ብሏል። አዶናይም ደግሞ አልመጣም፣ ከዚህ በፊት ብዙ ጊዜ ላገኘ ፈልጌ የገጠመኝ ነገር ደግሞ በተናገርከው ንግግር አሽሙር አለበት ብሏል። አዶናይ ከካናዳ ነው ወደ ኢትዮጵያ የሄደው። እዚህም በነበረ ጊዜ ሶሻል ሚዲያ ላይ ይንቀሳቀሳል። በግል ላይ የማምንበት አንድ ነገር አለ ሰዎች ወጣቶቻችን፣ በተለይ ህግን እስካልተላለፉ፣ ከማህበረሰብ በጣም ያፈነገጠና ጉዳት የሚያመጣ ነገር ውስጥ እስካልገቡ ድረስ ትንሽ ስፔስ ብንሰጣቸው ደስ ይለኛል። ለእኔ የማይስማማኝ ነገር ሊኖር ይችላል፣ ለእናንተ የማይስማማችሁ ነገር ሊኖር ይችላል። ግን አንዳንድ ጊዜ እግር በእግር እየተከታተልን እንደው መኮርኮም ላያስፈልግ ይችላል። በራሱ መንገድ እንዲንቀሳቀስ መፍቀድ ሊገባ ይችላልና አንዳንድ ነገሮችን ቀለል አድርገን መመልከት አለብን። መካድ ማንችለው ነገር ትንሽ ሰርክልም ብትሆን ተጽዕኖ ፈጣሪ ነው። አዶናይ ተጽዕኖ ፈጣሪ መሆኑን ልንክድ አንችልም። ከመቶ ምናምን መቶ ሰላሳ ሚሊዮን ከሚሆነው እዚህ መካከላችን መካከል ምን ያህል ሰው ሶሻል ሚዲያ ላይ አለ? በጣም ጥቂት ነው ሊኖር የሚችለው ግን ይሄ ሶሻል ሚዲያ ላይ ያለ ማህበረሰብ ኦፒኒየን ሜከር ነው፣ በቃ ሌሎችን የሚያስከትል ነው። ስለዚህ ኢንፍሉዌንሳቸው ቀላል ተደርጎ መታየት አይገባውም። አዶናይ ሰይፉ ፕሮግራም ላይ ነገራቸውን ፈቶ ቢቀርብ ደስ ይለኛል። ሰይፉም፣ አይመስለኝም በተለያዩ ምክንያቶች በተያያዘ እንዳይቀርብ ተደርጓል ብለው ሌሎች ሰዎች የሚሉት ነገር ትክክል አይመስለኝም። ሰይፉም እኮ ፕሮግራም ላይ ሰው አቅርቦ በብዙዎች ዘንድ የሚወደድ ፕሮግራም መስራትን ይፈልገዋል። ስለዚህ ይህን ነገር ረገብ አድርጎ አዶናይ ቢቀርብ የኔ ምርጫ ነው፣ ደስ ይለኛል። ሰይፉም እንደሚያደርገው አምናለሁ። ለነገሩ በዚህ በሶሻል ሚዲያ በእንዲህ አይነት ነገሮች ዙሪያ ኮንትሮቨርሲ ራሱ የሚፈጥረው ስበት አለ። ብዙ ነገሮችን ያመጣል። ብዙ ተመልካችን ይስባልና አንዳንድ ጊዜ መወዛገባቸውም ክፉ አይደለም። ብዙ ተመልካች እንዲኖር ስለሚያደርግ ማለት ነው። የዚህ የቲክቶክ አዎርድ ምርጫን በተመለከተ ሌሎች ሀገሮች እንዴት ነው የሚሰሩት፣ በሌሎች ቦታዎች እንዴት ነው የሚሰራው የሚለውን በጥቂት ላካፍላቸው። አንዱ መመዘኛ መስፈርት ፖፑላር መሆን ነው። በጣም ብዙ ፎሎወር ያለው ሰው መሆን ነው አንዱ መመዘኛ መስፈርት። ሁለተኛ ኢንጌጅመንት ነው ወይንም ተሳትፎ ነው። ሰዎች ምን ያህል ኮሜንት ያረጋሉ፣ ምን ያህሉን ሼር ያረጋሉ፣ ዱዊት ያረጋሉ፣ እንዲ እንዲህ የሚለው ነገር። አሳታፊ የሆኑ ስራዎችን የሚሰሩ ያው በምርጫው ላይ የበለጠ ተጽዕኖ አላቸው። ኢንፍሉዌንስ በሶስተኛ ደረጃ ተጽዕኖ በሶስተኛ ደረጃ የሚቀመጥ ነው። ለምሳሌ በአስተሳሰብ ላይ ምን ያህል ተጽዕኖ አላቸው፣ በፋሽን ላይ ምን ያህል ተጽዕኖ አላቸው፣ በእቃዎች ላይ ማለት ሰዎች እቃዎች እንዲገዙ ለማድረግ ምን ያህል ተጽዕኖ አላቸው። በተለያዩ ነገሮች ላይ ያላቸው ተጽዕኖ አንድ መመዘኛ ተደርጎ ይወሰዳል። የስራዎቻቸው ኳሊቲ ጥራትም ይታያል። ለምሳሌ ኦሪጂናል ስራ ነው የሚሰሩት ኦሪጂናል በቃ አመንጭተው ኦሪጂናል ስራ ነው ወይ የሚሰሩት? የሚሰሩት ነገር ኮንሲስተንት ነው ወይ፣ ቀጣይነት ነው ያለው ነው ወይ? የሚሰሩት ስራ ፈጠራ የታከደበት ነው ወይ? አንዳንዶቹ በጣም ጥሩ ፈጠራ የሚፈጥሩ አሉ። እነንም በመመዘኛነት ይቀርባል። ከዛ ሌላ መመዘኛው ኒች ኤክሰለንስ እንደሆነ። ኒች ኤክሰለንስ ማለት በአንድ በተወሰነ ጉዳይ ላይ ለምሳሌ ኮሜዲ ላይ ሊሆን ይችላል ውበት ላይ ወይ ቢዩቲ ላይ ሊሆን ይችላል ፊትነስ፣ የአካል ብቃት ላይ ሊሆን ይችላል፣ ኤጁኬሽን ላይ ምናምን ሊሆን ይችላል። እና የራሳቸው የሆነ በቃ የላቀ ነገር የሚያሳዩበት ቦታ አላቸው ወይ የሚለው በዚህ በቲክቶክ አዎርድ ምርጫ ላይ ተጽዕኖ የሚያደርግ ነገር ይሆናል። ለነገሩ ዞሮም በግራም አልነው በቀኝ ወደዛ የሚያመጣቸውም ቁጥር ነው፣ እና አንዱና ዋነኛው መመዘኛ ቁጥር ነው። ከቁጥር በተያዘ አንድ ነገር ብዬ ልደምድም። ብዙ ተመልካች፣ ብዙ ተከታይ ማለት ያ ሰውዬ የሚሰራው ስራ ሁሉ በጣም ጥሩ ነው ማለት ላይሆን ይችላል። ብዙ ተከታይ፣ ብዙ አቴንሽን በተለያዩ መንገዶች ሊገኝ ስለሚችል ማለት ነው። ብዙ ሰው የሚያያቸው ብዙ ነገሮች አሉ ናት በሚሊዮኖች ሳይሆን ወደ ቢሊዮኖች ሊጠጋ በሚችል ደረጃ ጥሩ ያልሆኑም ነገሮች አሉና ይህንን መገንዘብ ይገባናል። አዶናይ ከሰይፉ ጋር ተነጋገሩና ትንሽ ውዝግብ ከተፈጠረ በኋላ የሕዝቡ የማየት ፍላጎትና ጉጉት ከጨመረ በኋላ ሰይፉ ሾ ላይ ብትቀርብ ደስ ይለናል። ሰላም እንድናችሁል። እንግዲህ አዋቂና ታዋቂ ሲጣሉ በጣም ነው የሚደብረኝ። ማለት እውነት ለመናገር አዶናይ ከገባ ጀምሮ ጥሩ ነገሮችን ብሰራ የዚህን ያክል ሄደ አንጓጠኛል፣ እንትን ብለኛል አንተ ሾው ላይ አልቀርብም። አሸነፍኩም አላሸነፍኩም ምንም አይመስለኝም፣ እሱ መብት ነው። ዋናው ነገር ግን ሴፉ አንተም ሊያቀርብ እኮ ግዴታ የለበትም። ምክንያቱም የሰው የደጋፊው የሴፉ ተከታዮች አዶናዊን አቅርብ ስላሉት እንጂ እኚህም እንዲመጣ መልእክት ልክበታለሁ ያለው እንጂ ና እናቀረብ ብለው አለመነ። ምክንያቱም በጣም ታዋቂ ነው፣ አዋቂም ነው ሴፉ። ምክንያቱም ለመግዶኒያ እየሰራው ብቻ በቂ ነው። ከማንም በላይ እንቅልፉን አቶ ለአርባ ምናምን ቀን መስዋዕት ከፍሎ መቅዶንያን መቅዶንያን ያደረገ ሰው ሴይፉ ፋንታሁን ብቻ ነው። ከብዙ አርቲስቶች ጋር ሆነ አሁን ደግሞ አንተ ደግሞ በቅርብ ነው የመጣው። ስለዚህ ምንም ነገር ቢፈጠር ከዚህ በፊት ላያቀቅ ይችላል፣ ወይም ደግሞ ብዙም ስለአንተ ምንም ትኩረት ላይኖረው ይችላል። ስለዚህ አንዳንድ ነገሮች ስህተቱን ሰርቶ ከሆነ ተግባብታችሁ፣ ተቀራርባችሁ ከዚህ በፊት እንደዚህ ያርገኛል እንጂ በአደባባይ መተህ ሴይፉ እንደዚህ ያርገኛል እንደዚህ ያርገኛል፣ ልክ እንደ ነገረኛ ሰው አንድ ነገር ልንገርህ አንተ ሰግጠክ፣ ህዝቡም ስለሰገጠ ነው ህዝቡ ልብ ውስጥ በሰገጠ ስለገባ ይሄ ሰገጠ ህዝብ ስለደገፈ እንጂ ነገም እኮ አንተም ተንሸራሽረህ ማንኛውም ሰው ጋር ልትወርቅ ትችላለህ። የወደደ ህዝብ አንስቶ ሊጥል ይችላል። ያፈቀረ ህዝብ አንስቶ ሊቀብርክ ይችላል። ምክንያቱም አንተ ታዋቂ እንጂ አዋቂ አይደለም። ሴፉ ግን አዋቂም ታዋቂም ነው። እውነት ልንገርህ። ስለዚህ ትናንትና በሰራው ቪዲዮ ላይ አልቀርብም።